ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። በምንድ ነው እንደዚህ ያደረጉ? የኦርቶዶክስ መስቀልሚዎች በአማራ ክልል እንደዚህ አይነት ክፍ ያደርጋሉ? ጆሮንሰ ኦርቶዶክስ ናት። ስልጣን የምትቀባት ስልጣን ዘው ሰላም ጤና ይስጥልኝ ቤተሰብ ነውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ በዚህ ቪዲዮ የምንመለከተው እንግዲህ አሁንም በአርሲ 19 ኦርቶዶክሳውያን ታፍነው ተወስደዋልና እሱን የምንመለከት ነው የሚሆነው እንደዚሁም ደግሞ ቅድም ቀላይ በሰራሁላችሁ ቪዲዮ እንግዲህ እጅ ቆራጩ ግለሰብ ምላሽ ሰጥቶበታል ለምን እጅ እንደቆረጠና ማን እንዳዘዘው አሁን ደግሞ በውስጥ በኩል የተላከልኝ ቪዲዮ እንግዲህ እጁ የተቆረጠው ግለሰብ ምላሽ ሰጥቷልና እሱ ብቻ አይደለም እንግዲህ ጆሮም እንደተቆረጠ የሚያሳይ ቪዲዮ ነዚጋ እንደምትመለከቱትና የተናገሩ ነገር የሚያስደምጣችሁ ነው የሚሆነው ሁላችሁ ቪዲዮ ላይክና ሼር ማድረጋችሁን እንዳትረሱ ሰብስክራይብ ድንማታለ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ ከአርሲው ጉዳይ ጀምርና እንግዲህ አርሲ ላይ አሁንም ቢሆን ግድያውና አፈነው እንደቀጠለ ነው ተመልክቶ እንኳን ደስ ያላችሁ። ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። ይሄ እንዴት ሆነ የሚለውን ነገር ልንገላችሁ። ከዚህ በፊት እና አቶ ነጋ የተገደሉበት ቀበሌ ነው በሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ ላይ ከዚህ በፊት ብዙ ኦርቶዶክሳውያን ተገድለዋል። ዛሬ አስራ ዘጠኝ ወደ አስራ ዘጠኝ እና ከዛ በላይ ሊጠጉ የሚችል በቁጥራቸው እስከ አሁን ድረስ ከ19 በላይ እንደሆነ የሚገመትላቸው ኦርቶዶክሳውያን በህብረት በማሳ ላይ ሳሉ ነበር ሙሉ ለሙሉ ታፍነው የተወሰዱት። እንግዲህ ቀበሬ ላይ ቀሮ የተባሉ ክርስቲያኖች እነሱ ነበሩ። እነሱንም ዛሬ አጠቃልለው ወስደዋቸዋል። ቤተ ክህነታችን ዝምታን መጧል። እነኚህ ሰዎች በህይወት ይመለሱ አይመለሱ የምናውቀው ነገር የለም። ምክንያቱም ብር ለመጠየቅ ራሱ የቀረ ቤተሰብ መኖር አለበት፣ ብር ሚልክ ቤተሰብ መኖር አለበት። ብር የሚልከውን ቤተሰብ ጭምር አጠቃለው ነው የወሰዷቸው። አሁኑና ደግሞ መንግስት እንዲህ አያደርግም፣ ውሃቢያ እንደዛ ያደርግም፣ ውስሞች እንደዛ ያደርጉም በሉና ደግሞ ተከራከሩን አሏቸው። በጣም የሚያሳዝነው እንግዲህ እና በዚሁ አጋጣሚ አርሲ ላይ ኦርቶዶክሲያን እንግዲህ አሁንማ በየቀኑ በየሰዓቱ ነው የሚታፈኑት የሚገለሉት፣ እና ያው በሃይማኖታቸው ብቻ ነው የሚደርስባቸው። በጣም የሚገርማችሁ ነገር የአባቶችን እናቆይና ያው እነሱ እንግዲህ የተመቻሉ ስላለ ኢኦሲ የተባለው የሚዲያ የቤተክርስቲያኒቷ ሚዲያ ራሱ አልዘገብም። እስካሁን ድረስ የዘገበው ሀያ አንድ ኦርቶዶክሲያን መጀመሪያ ቤተክርስቲያኒቷ መግለጫ በወጣችበት ላይ ሀያ አንድ ኦርቶዶክሲያን ሞተዋል ብለው መግለጫ ወጣ። ከዛ ዝም ነው ያለው፣ በቃ ከዛ ወዲህ ቤተክርስቲያኗ እንግዲህ ሀገረ ስብከቱ ለተናገረው ከሆነ ትላንቱ ደግሞ በወጣ መረጃ ወደ 50 የሚጠጉ ኦርቶዶክሳውያን ሞቶብኛል ብሏል። ወደ 50 የሚጠጉ ኦርቶዶክሳውያን ሞቶብኛል ብሎ ሀገረ ስብከቱ ሲናገር ለኢቲቪ፣ ኢኦሲ የተባለ የቤተክርስቲያኑ ሚዲያ ግን 21 ብቻ ነው የዘገበው። እስካሁን ድረስ ሌሎቹን አልዘገባቸውም፣ ወደ 30 የሚጠጉትን አልዘገበም። ቤተክርስቲያን ወደ 30 ለሚጠጉ ኦርቶዶክሳውያን ስለ 21 እንኳን መግለጫ ብታወጣ፣ ወደ 30 ለሚጠጉ ኦርቶዶክሳውያን መግለጫ ላላወጣችም በጣም ነው የሚያሳዝነው። በጣም ነው የሚያሳፍረውና እና አሁንም ቢሆን በዚህ ጉዳይ ማለት የፈለገው ነገር ራሳችሁን ጠብቁ ነው። ይሄ ግራህን ሲመታ ቀኝህን ስጠው የሚባለው ነገር ሌሎች አሁን አርሲ ላይ አብዛኛው ኦርቶዶክስ ስላልሆነ በብዛት የሚገኘው ሌላ እምነት ስለሆነና ግራዎች ስለሆኑ እንደዚህ የደረሰብን ይገኛል። ሌላ ቦታ የምትገኙ ግን ጥቃው ሳይደርስባችሁ ራሳችሁን ለመጠበቅ ተዘጋጁ። ታፈልጋለሁ መምህራችን ስማቸው ትንሽ ማብራራት ፈልጋለሁ። የመነሻ ጥቅሱ ፊትህን ቀኝን ሲመታ ግራን መልስለት የሚል ነው። በጣም ጎልቶ የሚጮኸው ሰይፍ ያነሳ በሰይፍ ይሞታል የሚሉ ሀሳቦች ናቸው። እነዚህን በተሳሳተ መንገድ ተተርጉመዋል። ቀኝን ሲመታ ግራህን መልስለት የተባለው በአንድ ክህነት ስር ላለ ለወንድም ንስሐ ለሚገባ ለሚጸጸት፣ ቁጣውን ፀሐይ ሳይገባ ለሚያበርድ የተነገረ ህገ ትሩፋት ነው። ይሄ አንድ ክርስቲያን ወንድሙ ቢበሳጭበትና ሊመተው እንኳን እጁን ቢዘረጋ ፊቱን መለስ አድርጎ እንዲህ ቢያደርግለት ለሚጸጸትና ንስሐ ለሚገባ አካል የተነገረ ትሩፋትን አምጥቶ ሰይፍ ላነሳ መተርጎም እጅግ የተሳሳተ ወይም የጠላት ሴራ ተደርጎ የሚወሰድ ሀሳብ ነው። ማስረጃዎችን ልንገራችሁ። ለምሳሌ አክራሪ እስልምና ሰይፍ ይዞ መጣ፣ ፊት ላይ ሰይፍ ያርፋል እንዴ? ሰይፍ ምን ላይ ነው የሚያርፈው ታዲያ ግራ አንገት አለ ቀኝ አንገት አለ፣ አንገት አንድ ነው። ሰይፍ የሚያርፈው አንገት ላይ ነው። ታዲያ የትኛው ልትመልስለት ነው? ይሄ ተሳሳተ አረዳድ እና ጠላቶቻችን ማሸነፍ የሚፈልጉ በሳይኮሎጂክል ተጠቅመው የሚያወሩት ወሬ ስለሆነ ትልቅ ግንዛቤ ሊወሰድበት ይገባል። ይሄ የማርያም አስራት ሀገር ናት። በተርሽን አጠፋም አጠፋም ብሎ ጌታችን ሲናገር እንትን ነው እንትን እያላችሁ የምትጃጃሉ ሰዎች ፕሊስ፣ ፕሊስ በቻላ ግን እንን ቃል እፈልጋለሁ። እኔ መምህር ስማቸውና ወደ ጆሮ ወደ ጆሮና እጆ ወደ ተቀርጦ እንመለስ። ዛሬ ቱርክ እንደሚባለው አገር ቱርክ ትላንትና ቤዛንታይን ነበረ። ትላንት የዮሐንስ አፈወርቅ የባስሊዮስ፣ የጎርጎሪዮስ ዘኑሲስ፣ የጎርጎሪዮስ ዘንዚናዙ፣ የነቅዱስ ኤፍሬም ሶራያዊ፣ የነያዕቆብ ዘስሩቅ የሰለስቱ ሚት ጉባኤ ኒቄያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የተካሄደበት ነበር። ጉባኤ እንቆራ አሁን አንካራ የምትባለው ከተማ፣ እዛ ያልተሰራ ስርዓት የለም። ዛሬ አሁን ያ ሁሉ ቤተ መቅደስ ፈርሷል። የቀሩት ጥቂቶቹ መስጊድ ሆነው ይጎበኛሉ። ዮሐንስ አፈወርቅ ያስተማረባት ጎርጎሪዎስ ያስተማረባቸው ቤተ መቅደሶች መስጊድ ሆነው መስቀላቸው ተነስቶ ይሄ ሂጄ እኔም ጎብኝቻለሁ በእውነቱ እያዘን እያለቀስ ለዚያውም በሞዛይክ የተሰራው የመቤታችን ስዕል የጌታ ስዕል አለ ጠጠር ስለሆነ ወልቆ አላልቅ ብሎ የቀረው አለ። አሁን እስላሞቹ በመጋረጃ ጋርደው ይሰግዱበታል። ማጥፋት አቅቷቸው፣ አሳልፎ ሰጣቸው አላከብረው ብለው እንዴ ታውቃላችሁ። አሁን ቱርክ ኢስታንቡል ያለችው ሃጊያ ሶፊያ ለአንድ ሺህ ዓመት በዓለም አንደኛ ቤተ መቅደስ ነበረች። በዓለም ላይ እንደሷ ያለ ቤተ መቅደስ አልነበረም። ለአንድ ሺህ ዓመት ከስድስተኛው ክፍለ ዘመን አንስቶ እስከ አስራ ስድስተኛው ክፍለ ዘመን በዓለም አንደኛ ቤተ መቅደስ አጊያ ሶፊያ አሁን መስጊድ ነች። ክርስቲያኖች ያው ከተሰራች 1500 ዓመት አልፏታል። ከተሰራ ከታነጸ ቤተ መቅደሱ ዮስጢኒያኖስ ይባላል። በአጼ ካሌብ ዘመን በኢትዮጵያው ንጉሥ በአጼ ካሌብ ዘመን የተሰራ ነው። ያ ቤተ መቅደስ እስካሁን ድረስ ያለው እግዚአብሔር አሳልፎ ሰጠው። ምክንያቱም ክርስቲያኖች ጸገቡ፣ አልታዘዛሉ አመፁ። እኛንስ እንደዚህ አሳልፎ አይሰጠን እንደሆን በምን እናውቃለን? በእውነት በምን እናውቃለን? እግዚአብሔር አዳላ? ካልሰማ ነው ካልተመለስ ካልተስተካከል፣ ለምን አሳልፎ አይሰጠንም? አሁን የምናየው ምን ይመስላችኋል? ምን እየሆነ ይመስላችኋል? አልነቃልን። አሳልፎ እየሰጠን እየተጸየፈን፣ እየራቀን፣ እየሸሸን አልገባን አለ በእውነት አሁንም እኛ በፖለቲካ ልናስተካክለው ነው የምንሞክረው፣ በእልህ በጦርነት ብቻ አይስተካከልም። በዚያ ሊስተካከል የሚችለው በመንፈሳዊ ሕይወት በንስሐ በእርቅ በይቅርታ ነው የሚስተካከል። ቤቱም ቤተ ጸሎት እናደርገው ክርስቲያኖች። እግዚአብሔር በእውነት በቸርነቱ ወደ እኛ እሱ ራሱ ረርቶን እንድንጸልይ ረርቶን እንድንስተካከል ረርቶን እንድናስተውል ረርቶን እንድንስተካከል እንድንረጋጋ። እጁ ወደ ተቆረጠበት ግለሰብ እና እነዚሁም ደግሞ ወደ ቆረጠው ግለሰብ ስንመለስ ቆራጩን እንግዲህ ቀን ላይ ቪዲዮ አሰምቻችሁ ነበር። ለምን ይህን ነገር እንዳደረገው መስራት አስፈለገ የቆራጩ ድምፅ አሁን እንስ ማስ የምትሆን ነገር ካለስ ለዚህ የምለው ማለት ነው ይህንን ማድረጋችን ብቼን አይደለም ያለው ያው እዚህ ብናገር ልጁን ስለሌለ ማለት ነው አርጉ ተብለን አድርገናል። ግን ማድረግ የለብንም ነበር ግን ትእዛዝ ነው ታዝዤ አርግ

እሱን ቪዲዮ እንግዲህ አሁን ላይ የወሃቢያ ሙስሊሞች በዚህ ጥያቄ ለማድረግ እዚያ ጋር እንደምትመለከቱ ይሄ ቪዲዮ ውስጥ አድርጓል። ይሄ ቪዲዮ ስሙትና በአጭሩ እኔም ሙሉ ቪዲዮ አሰማችሁ። እሺ ቃሉም ይባላል ለማ ቃሉ አሰው። ይሄ ቪዲዮ እንግዲህ ባጭሩ ነው ያሰማዋችሁ። ከመጀመር ከመጀመሪያ የመረጨነች ያለችው በሙስሊሞች በወሃቢያ ሙስሊሞች ቴሌግራም አኳንት ላይ ወይ ቻናል ላይ ፖስት ያደረገ ቪዲዮ ነው። ቆርጦ አወጡትን ፓርት አለ። ቆርጦ አወጡት ፓርት አለ። እዚያ ጋር ንግግሩ ሲጀምር ቃሉ ብሎ ነው የሚጀምረው። ስሙት። እሺ ቃሉ ቃሉ ቃሉ ቃሉ ብሎ ነው ንግግሩ የሚጀምረው። ማፖስት አደረገው ላይ የዋሃቢያ ሙስሊሞች ቴሌግራማቸው ላይ ፖስት ባርጉት ቪዲዮ ላይ ይሄ ግለሰብ ሲናገር ጆሮ ነጀ ተባጦ ግለሰብ ሲናገር ቃሉ ብሎ ፖስት ምንድነው ንግግሩ የሚጀምረው። ኦጃዊ ድራይስ የሚለው ነገር ደግሞ ተመልከቱ። አህመድ የሚባለው ነው አህመድ የሚባለው ብሎ ጀመረ። እና ከዛ ቃሉ የሚባለ አለ ብሎ የሚናገረው ኦኬ። ከቆራጮቹ ማለት ምን ነበረ እራሱ የእስልምና ተከታይ የሆነ ግለሰብ ነበረ። እጀው ከሚቆርጡት መሀል እሱን ቆርጦ አውጥተው ቃሉ ከሚባለው ጀመሩና አህመድ የተባለውን ቆርጦ አወጡ። ተመልከቱ እንግዲህ። ከዛ እንዲህ ብሎ ፖስት አደረጉ። ማንተ ደግ ለማረክ ወይስ ደግ ለማረክ? በዚህ ሁሉ ነገር የሚካሄድበት ምንድነው? እኛ ዋህቢዎች ነፃ ነን፣ እኛ ዋህቢዎች ገዳዮች አይደለንም። ይኸው እነዚህ ባለመስቀሎች፣ መስቀሎች፣ ባለመስቀሎች፣ ባባለ መስቀሎች አይደል የሚናገሩት? ልጅ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ መስቀለኞች፣ መስቀሎች? በወራይሉ ደቡብ ወሎ ዞን፣ አማራ ክልል ላይ ያደረጉትን አረመኔያዊ ተግባር አይታችኋል፣ አውግዛችኋል። ከነዚህ አረመኔዎች ሀገራችንን አላህ ይጠብቅልን። እንደውም የትኛው ኃይል ነው እነዚህን አረመኔዎች የሚያጠፋልን? የሚል ምኞት ነው ያለኝ። እነዚህ አረመኔዎች እስከሚጠፉ ንጹሐኖች እየተጓዱ ነው። እንግዲህ መስቀለኛ አረመኞች የሚያሳዩት ተግባር ወደኋላ ታሪክ ስናይ አጼዎቹ እንደዚህ ነበር የሚያደርጉት። አይን በማውጣት አፍንጫን በመቁረጥ እጅና ግር በመቁረጥ ዜጋን ያኮላሹ ነበረ። እንግዲህ የኦርቶዶክስ አጼዎች ኦርቶዶክስ ናት ስልጣን የምትቀባቸው፣ የስልጣን ዘውድ የምትደፋባቸው ኦርቶዶክስ ናት። ለዚች ልበት። ተመልከቱ፣ እንግዲህ የምትሄድበት ርቀት ተመልከቱ። ዛሬ ለተፈጸመ ወደ ኋላ ተመለሳ፣ ኦርቶዶክስ የምትቀበው ባለመስቀሎች ናቸው። ይሄ ለሚደረገው ለምንድን ነው? ዛሬ ጫካው ውስጥ የሚገኘውን እነዚህን ግለሰቦች ቤተ ክርስቲያን የሾመቻቸው ቤተ ክርስቲያን እጅ ሄዱ ተዋጉ ወላ ሰደደቻቸው የሚል ነገር ለማንሳት የሚካሄድበት እርቀት ነው። እሱ ብቻ እንደም ልጅ ያው ታቃት አለሽ ባባይ ሙስሊም ናት፣ ገዳይ ናት። ያው ነገር የለውም ይሄን ብቻ በተናገው ነገር ሻኔውን ደግሞ እነዚህ ፋሎዎችን ኦርቶዶክስ ያለጠፈች ፋን ሻኔዎችን ደግሞ ጴንጤ ያለጠፈች እራሷን ስነጻ አደረገች። ስሙት ቤተክርስቲያን ሲባል ሙስሊሙ ማህበረሰብ በዛ የሚልበት አካባቢ ሙስሊሙ ማህበረሰብ ተተኪ ትውልድ አገኘ በሚል ስጋት ብዙ ሆነው ወይም ጎልብተው ይዋጉናል በሚል ፍርሃት የሙስሊሙን ትውልድ እየሄዱ እጅ ግር በመቁረጥ አይን በማውጣት እንደዚህ እያኮላሻቸው ነበረ። ሰርተው እንዳይበሉም እንዳይዋጓቸውን ፍርሃት ማለት ነው። አስባቸ ይሄ ግለሰብ ራሱ ራሱ ሙስሊም አይደለም። እስላም ነኝ እኮ አላለም ግለሰቡ ገና ስለዚህ እኔ ይህ መስቀለኛ አረመኔያዊ በዚህ በመረጃ በቪዲዮ በፎቶ መረጃ በሚያዝበት ዘመን እንደዚህ በመተግበሩ የኦርቶዶክስ አጼዎች ኢትዮጵያ ላይ ምን ያክል አረመኔ እንደሰሩ ምን ያክል አረመኔ እንደነበሩ እያሳዩን ነው። አስባችሁታል። ይሄ ነው እንግዲህ ብድር። ይህ ነው የሰራኸው ግፍ እንደዚህ ሲጋለጥ ማለት ነው። እናም የኦርቶዶክስ አማጽዮን አማጽያኖች የኦርቶዶክስ መስቀለኞች በአማራ ክልል እንደዚህ አይነት ክፍ ያደርጋሉ። የፕሮቴስታንት መስቀለኞች ደግሞ በደቡብ ኢትዮጵያ ላይ ሰሞኑን እነ ጃልምሮ በቤንሻንጉል ክልል እስከ አርባ ሁለት የሚደርሱ ንጹሀኖች እርጉዞችንና ህጻናቶችን ገለዋል እንደሚታወቁ ተመልካቱ እንግዲህ እራሷን ነፃ አድርጋ በዚህ በኩል የኦርቶዶክስ ታጣቂ መስቀለኞች ፋኖዎች እነዚህ ያደርጋሉ። በዚ በኩል ሻኔ የተባለ የፕሮቴስታንት ነው የመጃለማ ነው እነዚህ ያደርጋሉ። እኛስ ምስኪኖች ነፃ ናቸው። እነሱ ሰው አይነኩም። እነሱ ሰው አይጨርሱም። ሊቢያ ላይ ሰው የሚጨርሱትን እነማን ናቸው? የፕሮቴስታንቶቹ። ሻኔ ደና፣ ከዚህ ነው ፋኖይ ደና። ሊቢያ ላይ ሰው ያርዳል። አረባክሽ። እኔ በዚህ መንገድ መመጻደቁ አላውቅም። ኦኬ። በየትኛውም ሃይማኖት ውስጥ ጨካኝ ሰው ሊኖር ይችላል። ኦኬ፣ ያ ጨካኙ ግለሰብ ሃይማኖት ጨካና አስሮ ሳይሆን ያ ጨካኙ ግለሰብ የዛ ሃይማኖት ተከታይ ነው ይችላል። መጣ ነው እኔ ብቻ ግን ልግዛ፣ እኔ ብቻ ልምራ። ኦኬ ብቻ ነው። እኛ ጋር ከመጣው ጨካኖች ውስጥ ሊኖሩ ይችላሉ፣ ግን ሃይማኖቱ ጭካና አያስተምርም። ፕሮቴስታንቶች ጋር የሚሉ እንደዛው ነው። በዚህ ልክ እንግዲህ እራሷን ነፃ አድርጋ እኛ ነፃ ነን፣ እነሱ ፕሮቴስታንት ናቸው፣ እነሱ ኦርቶዶክስ ናቸው፣ ስለዚህ ነዚህ ሰዎች ማጥፋት አለብን የሚል እሳቤ እንትን ምናገግለ ሰዎች ናቸው። እና ይሄ ግለሰብ ባደረገው እንግዲህ እንደቀደም ያሳችሁ ቪዲዮን ቆርጦ አውጥተው፣ ሙሉ ቪዲዮን ለማሳየት እሞክራለሁ። ቪዲዮን ቆርጦ አውጥተው እንግዲህ ሲያሳ ያ ነው የሚገኘው እና ሙሉ ቪዲዮ አግኝተነዋል። ሙሉ ቪዲዮ እንመልከት እና ግለሰቡ እዚህ የሆነበት ምክንያት ምንድነው? ማን ነው ያደረገው? ለምን ተደረገ? የሚለው ነገር እስኪሰምተን እንመለስ። ለማ ቃሉ ጣሰው ምን አደረክ ብሎ ነው እንትን ነው የመጣኸው እነሱ ጋር ብዙ ቆይተህ ነበር የጃማው ልጅ ምን አለ የጃማው ልጅ ዋናቸው ማን ነው የሚባለው ነው በምንድን ነው እንደዚህ አደረጉ? እጅም፣ በመጥረቢያ በመጥረቢያ ማን ነው የምታ ቃሉ ጆሮ ንሳ

ከሲባ ባለባጃጅ መከላከያ ይመጣብናል አሏቸው። ግብር ነው ሲባ ባለባጃጅ ያነሳ የአምቡላንስ ሹፌር ነው። እንግዲህ እዚህ ዛሬ ሰው ተጥቂ ትናንትና ረሳት ነው እንዲህ አደረጉ። በጣም የሚያዝ ነው። እንግዲህና ይህን ተግባር የማያወግዝ ግለሰብ አለ ብዬ አላስብም። የትኛው ሃይማኖት ተከታይ ይሁን፣ የትኛውም ሰው ይሁን ጉዳዩን ያወግዘዋል። ይሄ እንዳለ ይሁንና ግን ይህን ነገር አምታችሁ ቤተሻለ የሚለጥፉ በተለይ የዋህቢያ ሙስሊሞች፣ በተለይ አይደለም እናንተ ናችሁ የዋህቢያ ሙስሊሞች በዚህ ጉዳይ ኦኬ እጆ የቆረጠው ልጅ ማህተብ አድርጓልና ብላችሁ ማህተቡን ክብ እያደረጋችሁ በዚህ መንገድ ትለቃላችሁ። ኦኬ መስቀለኞች ስላላችሁ የፈለጋችሁ ኦርቶዶክስ ቀብታን ሻዎች ታላላችሁና፣ እባካችሁ እባካችሁ እጃችሁን አንሱ። ከቤተ ክርስቲያኑ አትፈልጋለሁ። የእናንተን ገዳይነት የእናንተን አራጅነት ምን መሰከረው እኛ ደልን ባይዘው ኦርቶዶክስ አይደለም። የእናንተን ገዳይነት የዋቢያን ሰው አራጅነት የመሰከረው ኦርቶዶክስ አይደለም ባይዘው ሙስሊሙ በራሱ እኮ ነው። ተሙት መታደል የእያንዳንዱ ሙስሊም ግዴታ ይሆናል ማለት ነው። ቢኮዝ ወሃቢያ እኮ ትልቁ ትልቁ እንትኑን ችግሩ እስልምናል ከምድረ ገጽ ለማጥፋት ከፍተኛ በጀት ፕሮጀክቶች የሚንቀሳቀስ ወንድዴ ግሩፕ ነው። ይሄ በስነ ሰዓት በርካታ ጥያቄዎችን ማየት ይቻላል ማለት ነው። በወሃቢዝም ጉዳይ ላይ ምን አካል ካለ ወሃቢዝም የእስልምና አካል እንዳልሆነ በደንብ ማስረገጥና እስልምና ለማጥፋት ከሚንቀሳቀሱ ትላልቅ ድርጅቶች መካከል አንዱ እንደሆነ ማህበረሰቡ ሊገነዘብ ይገባል። ትልቅ ከዚህ በኋላ ያንዳንዱ ይሄ ነው። ይህ ግለሰብ ኦርቶዶክስ አይደለም፣ ራሱ ሙስሊም ነው። ብዙ ሼኮችን፣ ብዙ ኡላማዎችን ማየት እንችላለን። ኦኬ በየቦታ ገላችሁ ምጥሉትን በየቦታ ቆራርጣችሁ በመዳበራችሁ ምጥሉትን እናንተ ነው ኡላማዎች እናንተ ነው ኡስታዞች ማምጣት እንችላለን። አስፈላጊ ከሆነ በንግግር ያሉ በቪዲዮ ያሉ ወጣ ያሉትን ማጋራት እንችላለን ባይዘው እና እዛ ዘንባ ተቀምጣችሁ አፋችሁን አፍናችሁ እንደ ቅማል እኮ አሁን ችግሩ ላይክ የዋህቢያና የሱፊያ ግ እንግሊዝ ምን መሰላችሁ፣ የሱፊያ ሰላማዊ ነው። ውሃ በህርና እንደ ቁንጨ ነው የሚጣበቅበት። ሱፊያ ላይ ይጣበቅና እዛ ሱፊያን ወይ ጨርሰዋል። እሱንም እየገደለው ሌላውንም ይገላል። በሰላማዊ ውስጥ ብሎ ተጣብቆ ማለት ነው። በጣም ነው የሚያሳዝነውና ራሳቸውን ችለው መንቀሳቀስ አይችሉም። እነዚህ አጋጣሚ ሲያገኙ ግን ሙስሊሙንም ክርስቲያኑንም ለማጥቃት ይሄዳሉ። እነማን ናቸው? የምታውቋቸው ናቸው እንግዲህ እና የእናንተን ገዳይነት የእናንተን አራጅነት የሚመሰክርነውም የምንመሰክረውም እኛ ሳንሆን እራሳችሁ ናችሁ። የራሳችሁ ሙስሊሞች ናቸው የሚመሰክሩት። ለኛም አይበጁም ብለ አይደለም ለእናንተ ለኛም አይበጁ ሙስሊም ሙስሊሞች ኦርቶዶክስ ክርስቲያኖች ተጠንቀቁ፣ መንግስት ሲወቅ ሀገር ያጠፋሉ፣ እንደ ሊቢያ እንደ ሶዳ ያደርጓቸዋል ብሎ ራሳቸው ይናገራሉ። ይሄ ባለበት ሁኔታ እኛ ንጹህ ነን ያኛው ያ ካል ፕሮቴስታንት ነው ያኛው ኦርቶዶክስ ነው ብሎ ራስን ገለልተኛ አድርጎ ከባር ወዳ ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያ የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል። አይደለ፣ ተጠንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋል፣ እና እንዳርጋቸው ጽጌ የተቀበሉት መከራ ለኢትዮጵያ ብለው ግን እንደ አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተ ክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየሁም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም። ነጻነት የማያውቁ ነፃ ውጪዎች የሚል መጽሐፍ ጠቅላላ ኦርቶዶክስ ነው፣ ጠላቱ ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱ ነው? ካርታው ነው? ምን ምን ማለት ነው? ኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉስ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስህተት የሰራው ቃሽብር ያለው ከዛ ነፃ አውጪ ብሎ አሁን የሚባለው እዚህ መጽሐፍ የሞላብን ግን የስህተት መጽሐፍ የሞላብን ሰዎች ስለሆነ እንዳው እንደ ደህና ሰው አትዩነ ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው አትቀመጡ። ህግም በሚመለከት ህጎች በሙሉ ሲመጡ ከጃንሆይ ጀምሮ ስተቱ የጀመርነው እዛ ጋ ነው። በክፋት አይደለም እሳቸው የጀመሩት፣ እሳቸው ደንግጠው ነው የጀመሩት። ማይጨው ላይ ሰራዊት ይዘው ሲሄዱ መርዝ ሲነሰነስበት እንደ በረሮና እንደ ትንኝ ሰው ፊታቸው ሲወድቅ ይህን ሀገሬ መከላከል አልችልም፣ ካላሰለጠንኩት፣ ካላስተማርኩት ብለው ነው ልጆቻችን አይሮፕላን እንዲሰሩ ዩኒቨርሲቲ ከፍተው መምህራን ከዛው መርዝ ከነሰነሱብን ሰዎች ጠርተው። ሰዎቹ ግን አይሮፕላን መስራት ማስተማሩን ትተው ንጉስ መግደልና ጳጳስ መስቀልን አስተምረው ነው የሄዱት። ይሄው እስከዛሬ አይሮፕላን አልሰራንም፣ እንኳን ልንሰራ ጃኖ የተከሉትን ቴሌኮሙኒኬሽን እየሸጥን ነው ለነሱ። ሰሞኑን ተሸጣረን አየር መንገድ ይሸጣል፣ ማብራት ይሸጣል፣ ከዛኛን እንሸጣለን። በስራ ስም ስራ አገኙ እየተባል ማለት ነው። መሬቱ ለኢንቨስትመንት ይሰጥና እኛ ባሪያ ነው እናነሳ፣ ሳናውቀው ፋብሪካዎችን ይሸጥ ከተፈቱና ተቀጣሪ ነው እናላ አገር የለንም። ለፋብሪካ የምንበቃውን ያህል ያራቡናል ከዛ በላይ እንዳንዋለድ ያደረጉና ለፋብሪካው ደግሞ ክህሎት እንዲኖረን ለፋብሪካው የሚሆን ትምህርት ዲግሪ ይሰጡናል። ሳናቅ ባሪያ እንሆናለን። ዘመናዊ ባርነት ማለት ይሄ ነው። ተራ ግጭት እንዳይመስላችሁ፣ አጋጣሚ አደለም። የታቀደ ሁለት መቶ ዓመት አካባቢ የሞላው በአፄ ሳህለ ሥላሴ ጊዜ የተጀመረ ነው። ሳያውቁት ቤታችን ቤተ መንግሥት ሁሉ እየገባ እየበረበረው እየበረበረ አሁን ለዚህ ይበቅ ያፋጠኑት ጃንሆይ ናቸው። በእርግጥ ሳያውቁት ሳያውቁት እኛ ግን አውቀን ማስቆም አለብን። በህግ እንጠቃለን። ማለት ህጎች ለእኛ እንዳይመቹ ተደርገው ይጻፋሉ። አሁን እዚህ ከተማ ውስጥ ቤተመቅደስ የሚሰራ ሰው መስጊድ ለምሳሌ ሁለት ሺህ ካሬ ሊበቃው ይችላል። ቤተልሔም የለውም፣ ስብከት ውስጥ ነው። ታቦት የለውም፣ የሚዞርበት ቦታ አያስፈልገውም። ሰንበት ትምህርት ቤቱም ውስጥ ነው። ራሱ አንድ አዳራሽ ነው ሰላቱ ምኑም። ሁለት ሺህ ለሃይማኖት ቤት ከተባለ ለኦርቶዶክስም ሁለት ሺህ ነው መሆን ያለበት። ቤተልሔም የጥምቀት ቦታ ምናምን አያስፈልገውም። ጸበል አይ በቃ ለሃይማኖት ሁለት ሺህ ብለናል እናንተ ከማ ትበልጣላችሁ። ስለዚህ በህግም በታሪክም ታሪካችን በዩኒቨርሲቲ እንዳይሰጥ ቤተክርስቲያን የሰበሰበችው የብርሃና የአባቶች ታሪክ እንዳይነገር ሳይንሳዊ አይደለም ተብሎ ጠላቶቻችን በጻፉት መንገድ ብቻ ልጆች እንዲማሩት በታሪክ እንጠቃለን እንጠቃለን። ስለዚህ እኛ አሁን ያለን ሰዎች የተማርነው ዘመናዊ ሰዎች፣ ይህንን ምስሉ ይታይ ሆነ ሰው ላይ ሼልፍ ታያላችሁ አይደል? መደርደሪያ፣ የመጽሐፍ መደርደሪያ፣ የሰው ጭንቅላት ላይ የፈረንጅ መጽሐፍ የተደረደረብን የመረጃ ሰርቨሮች ነን። እኛ የተማርን ሰዎች ምንም ኢትዮጵያዊነት የለንም። ብዙዎቻችን ምንም መጽሐፍ ከደረደሩብን በኋላ ዲግሪ ይሰጡናል። ከዛ ፕሮፌሰር ይሉናል። ከዛ እንታበያለን ከዛ ቄሱን አንሰማም። አውቀን ሞተናል። ቄሶቹ ደግሞ እኛ ፕሮፌሰር ስለተባልን በጣም ያወቅን ስለመሰላቸው ስለሚመስላችሁ በትህትና ነው የምታዩን እንጂ ጥፋታችን አትነግሩን። ማለት እኔ እንኳን ፕሮፌሰር አይደለሁም፣ ግን ሼልፍንን ሉላዊነት የሴኩላር ሉላዊነት የሞላበት አለ፣ ዋሃቢዝም የሞላበት አለ፣ የጀርመን አስተምሮ የሞላበት አለ፣ የጣሊያንና የካታሊክ አስተምሮ የሞላበት አለ፣ የአሜሪካ ኤቴይዝምና ሴኩላሪዝም የሞላበት አለ። ኢትዮጵያዊ አእምሮ የለም፣ በጣም ጥቂት ነው። የተማረ አእምሮ ኢትዮጵያ የሆነ ኢትዮጵያን ይወዳል። ዝም ብሎ የትሆን ኢትዮጵያ እንደሚወድ ግን አያውቅም። ለኢትዮጵያ ይሞታል። እንግዲህ ስምንት ስብራቶች አጋጥመውናል እኛ ኢትዮጵያኖች። የመጀመሪያው እግዚአብሔርን በመተው በምድር ላይ ገነትን ለመመስረት የሞከርን ጊዜ መቼ ነው? እሱ ኮሚኒስት ሆነን በዚህ በዲያሌክቲካል ማቴሪያሊዝም በሚባለው ኮሚኒስት ሶሻሊስት ስትሆኑ፣ ወተት በቧንቧ ወደ ቤታችሁ ይመጣል፣ ሆቴል ውስጥ ሄዳችሁ አድራችሁ አትከፍሉም፣ ድህነት ይጠፋል፣ ሰው ሁሉ እኩል ነው። ምክንያቱም ሶሻሊዝም የሀገሪቷን ሀብት አንድ ላይ ያደርግና ያከፋፍላል። ስለዚህ ድሃ የለም። በሽታ ስትታመሙ ሆስፒታል በነፃ ነው የምትታከሙት። ልብስ አትታረዙም። ምክንያቱም ሁሉም ሰው ይሰራል። የሰራው አንድ ላይ ሆንና እንደገና ይከፋፈላል። የሚገፋ የለም። ሰው ሁሉ እኩል ይሆናል ብለው በአዲስ አበባ ዩኒቨርሲቲ ጃንሆይ በመሰረቱት ተፈሪ መኮንንና ራሳቸው ነው የመሰረቱት። የራሳቸውን ገዳይ ራሳቸው ናቸው ትምህርት አስተምሩልን ብለው መርዝ ሲነሰንሱብን የነበሩትን ሰዎች ጠርተው ያስተማሩት እግዚአብሔርን ትተን በምድር ላይ ገነትን ለመትከል የሞከርን ጊዜ ጊዜ ጥፋታችን ተጀመረ። ስብራታችን ያኔ ተጀመረ። እሺ፣ ወተት በቧንቧ እንዲመጣ ድህነት እንዲጠፋ ሰው ሁሉ እኩል እንዲሆን ሰው ሁሉ ከችግር እንዲወጣ ምን እናርግ ሲሉ ህጻናት ናቸው ተማሪዎች። ሶሻሊዝም የሚባል ትምህርት ማን ነው ስርዓተ መንግስት መስርቱ ተባሉ። ሶሻሊዝም የሚባለው ስርዓተ ትምህርት ምንድን ነው ሲሏቸው፣ በማርክሲዝም እና ሌኒኒዝም ላይ የተመሰረተ ነው። ወዛደሮች አንድ የሆኑና ከመሃላቸው የወዛደር መሪ ይፈጥራሉ። ያም መሪ ፍጠሩ አሏቸው ልጆቹን። እሺ አሉ። ነገር ግን መሪ የሚፈጠረው ዘውድ ሲጠፋ ነው አሏቸው። ዘውድ ደግሞ የሚጠፋው ለዘውድ ትርጉም የምትሰጥ ለንጉሱ ቅባት የምትሰጥ ኦርቶዶክስ ስትጠፋ ነው አሏቸው። ተመልከቱ፣ በምድር ላይ ገነትን ለመትከል ቤተ መንግስትና ቤተ ክህነትን ማጥፋት ያስፈልጋል አሉ ማለት ነው። ልጆቹ እኮ በሀሳባቸው መልካም ስራ ነው እኮ የሚሰሩት ሰው ሁሉ እኩል እንዲሆን ነው የሚሰሩት። እኩል ማለት ምን እንደሆነ ግን አያውቁ። ከዛ ያስተማራቸውን ንጉስ ገደሉ፣ ንጉሱን የቀቡትን ፓትሪያርክ ሰቀሉ። ገነት የለም። ከዛ ቀይ ሽብር ነጭ ብለው ደግሞ ተገዳደሉ። አሁንም ገነት የለም። ቆይ ቆይ ቆይ ምን ብናደርግ ነው ገነት የሚመጣው? ነፃ አውጪ ብለን ለምን የትግራይ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦጋዴን ነፃ አውጪ ብንል እኮ ገነት ይሆን ይሆናል አሉና ደሞ በዘር ደሞ ተከፋፈል። አሁንም ገነት የለም። አለ የለም የው መገዳደል ነው ያለው። ገነት የለም። እግዚአብሔርን ትቶ መንገድ ይሄ ነው። ከጨለማ ወደ ጨለማ ከጨለማ ወደ ጨለማ ከጨለማ ወደ ጨለማ የመጀመሪያው ስብራታችን እግዚአብሔርን ትተን በመሬት ላይ ገነት ለመትከል የሞከርን ጊዜ ነው። ሁለተኛው ስብራታችን ኢትዮጵያዊነት ያስፈራው አውሮፓዊ ስልጣኔ ከዘመነ መሳፍንት ጀምሮ ኢትዮጵያን ከፋፍሎ እነሱ ሱኒዮስ አይነቱን ሰው አስክዶ በጎንደር ከተማ ስምንት ሺህ ሰው አርዶ ቅባት፣ ቅማንት፣ ምናምን አማራ ምን እያለ ከፋፍሎ ዘረኝነትን ፈጥሮ ይበተነን መለያየትን ያስተማረን የካቶሊኮቹ የጣሊያኖቹ ቀጥሎ የጀርመኖቹ ግንቢ መጥተው በሂትለር አምሳል ኦርቶዶክስ ሲጠፋ ኦሮሞ የሚባለው ዘር ጀርመን ነው፣ ጥቁር ጀርመን ነው። ኦርቶዶክስ አማራ የሚባል ዘር ነው ያመጣው ዘር ነው የሚሉት እነሱ። ምክንያቱም ሂትለር አይሁዶችን ይጠላል። ኢየሱስ ክርስቶስ በገሊላ ከነበሩ ጀርመኖች የተወለደ የአርያን ዘር ነው፣ እሱ ጸረ ሴም ነው ይላሉ ክርስቶስን ጸረ ሴሜቲክ ነው። አይሁዶችን እናንተ የሰይጣን ልጆች የአብርሃም ልጆች አይደላችሁም ብሎ የለ እኛም ጀርመኖች ጠንካራ የምንሆነው ከመሐላችን የሚገኙትን አይሁዶች ስናጠፋና የአይሁድን መጽሐፍ ብሉይ ኪዳንን አጥፍተን አዲስ ኪዳንን ለጀርመን እንዲሆን አድርገን አስተካክለን ጀርመንን ጠንካራ ስናረግ ነው ብለው ጀመሩ። ያንኑ ኮፒ ያረጉ የኛ ሀገር ጉዶች ደግሞ